ለምን እንደሆነ አላውቅም። ያኔ ጀምሮ ከውስጤ ልቶ። በእኔ በኩል ግን ፍቅር ይዞ ሳይሆን ልደበርብ እንደሆነ እንታቅ ፈልጋል። ቆይ ከኔ ጋር ምን ነበረሽ? በነገራችን ላይ አይደለም። ለየትኛውም ሴት የሚሰጥ ልጅ የሚባል ነገር የለም። ሲጀመር ማንነትህን ካወኩ በኋላ አንተ ልጅ የመውለድ ፍላጎት አልነበረኝም እና ልጁን አስወስፈለጋል። አንቺ ሚስጠር አልጠበቅልኝም። እኔም ደግሞ በምትኩ አባትሽን ሕክምና ላይ ጣልቃ እንደማልገባ ነግረሽ ነበር አይደል? ልክ ነሽ። ቢያንስ ግን የወለድሽን ልጅሽ መሆኔን አምነሽ ተቀበያሉ። ቆይ ሱ መስኳልኩ እንዳሉ አንቺም ነገር ባላረጉ ደስ ይለኝ ነበር። ግን ደግሞ ለእስካሁኑ ድፍረትሽ የሚገባሽ ነገር ሰጥሻለሽ እና ደግሞ አንቺ የምታበሳችን ከሆን ከእህቴ ጋር ያለኝ ግንኙነት አንተ ትንሽ እንኳን፣ የእናት ልጅ እኮ ናት። የኔና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነት ታኛለሽ። ከዛ ግን በቅርቡ አምራንም አቅባት ከአንቺ ባልተናነሰ መልኩ ቆይ አንተ ደግሞ ምን ሆነህ ተጎዳው? ክብርህን ገላ አንሽጣ የምታዞራቸው ሴቶች እያሉ ምን ነው አንተ የተጎዳው? ኑሐሚን፣ ምንነው ልትክዳይ ነው? ዋሻ አንቺ ሁዚ ያይሻል። ይህ ነገር አውቀሽ ነው ለመጉዳት ያረግሹ ነገር ደሆነ፣ እሱን ለማናደድ እንጂ ልጄን ለመግደል ፈልጌ አልነበረም። እንኳንስ ቸክዬ ልጄን ለመግደል ይቅርና በኑሐሚን ድራማ በጣም ብዙ ነገሮችን ታይተዋል። ዳግም ወደ ቤቱ ተመልሷል። ወደ እናቱ ዝናሽ ቤት መጥቷል። ስለ ድርጅቱም ሆነ ስለ ቤቱ ብዙ ነገሮችን ያውቃል። አሁን ላይ በድጋሚ ደግሞ በህይወቷ ላይ የመጣው ኤርሚያስ ኑሐሚን እጅግ በጣም ተጨንቃለች። ምክንያቱም ደግሞ ኤርሚያስ በተደጋጋሚ በህይወቷ ላይ ተጫውቶባት እንደነበረና አሁን ላይ ኤርሚያስን ዳግም እንደማትፈልገው እያስመሰለች ብትናገርም በሆዷ ላይ ግን የእሱን ልጅ ይዛለች ማለት ነው። ኤርሚያስም አንድ ነገር አዳምጧል ከበር ስር ነበረና ኑሐሚን ልጁን እንዳላስወረደችውና የእሱ ልጅ እንዳለ አስወርዳለሁ ብዬ ላልኩትም ፈጣሪን ይቅር በለኝ እያለች ስትል ኤርሚያስ በደስታ ጮቤ ረግጦ አይተነው ነበረ። ወይዘሪት ገነት ወደ ቤት ተመልሳለች። ይህም ማለት ደግሞ ከዚህ በኋላ ኑሐሚንና አባቷ ቤት ተከራይተው ግዥ የሚሆን ወይም ደግሞ የኪራይ ቤት እንደሆነ ማይታወቅም። አቶ ተሰማና ልጁ ወደዚህ ቤት መምጣታቸውን የሰማችው ገነት የባለቤቴ ቤት እያለች ከች ብላባቸዋለች ማለት ነው። ይህ ማለት ደግሞ ገነት ከዚህ በኋላ እኔም ድርሻ አለኝ ልትል ገብታለች ማለት ነው። አቶ ላይኩን ገዝቶላቸው ይሁን ተከራይቶላቸው ባይታወቅም አሁን ላይ የቤት ባለቤት አድርጓቸዋል። ለብቻቸው ወጠው እንዲኖሩ አድርጓል ማለት ነው። ኤሚና እንዲሁም ደግሞ ኤርሚያስ ከፍተኛ የሆነ ፀብ ተጣልተዋል። ይሄ ፀባቸው የከረረ ነው። ምክንያቱም ኤርሚያስ እጅግ በጣም ተናዶ ፈክሮባታል ማለት ነው። ይሄ ማለት ደግሞ በጣም ኤርሚያስ አይደለህም አንተ በኝ እኔ የተወለድሽበትን ቀን እንድትረግሚ ካላደረግኩሽ ኤርሚያስ አትበይኝ በማለት እጅግ በጣም በጣም ከባድ ነገሮችን ተናግሯታል ማለት ነው። ኤሚ እንደለመደችው እንግዲህ ያችን ከረፈፍ ፍለጋ ነው። አንዴ እኔን አንዴ እናቴ ሾፌር በመሆን ወደኛ ህይወትና ወደኛ ቤት የመጣኸው አውቃለሁኝ፣ ተቸግረህ እንዳልሆነ በደንብ ለማውቀው፣ ግን አሁን ላይ ያ ሁሉ ነገር ቀርቷል፣ ያቺ ከረፈፍም የምትላት ሄዳለሃለች በማለት እጅግ በጣም ተናዳ ስለነበረ እጇን አንስታ በጥፊ ምታዋለች፣ ማለት ነው። ኤርሚያስም ይህንን እንዱላ ያየ ዳግም እንዳትነካኝ እንዳትነካኝ እንዳትጠጋኝ ስትለው እሱም ወደ ኋላ ሸሸና ግን ይችን ቀን እንደማይረሳት እንዲሁም ደግሞ ለዚህች ላደረገችው ነገር ዋጋ እንደሚያስከፍላት ደጋግሞ ዝቶባት እና ተናግሯት ሲሄድ አይተናል ማለት ነው። ምን ሊያደርግ ይሆን አሁን ላይ እንግዲህ ኤሚ ይህንን ነገር ስለ ኤርሚያስ ማንነት ወይም ደግሞ የኋላ ታሪኩ ምንም የምታውቀው ነገር የላትም። ኤርሚያስ ምን አስቦ ይሆን? ይህንን ቃላት ደጋግሞ ደጋግሞ ነበር ያስጠነቀቃት ማለት ነው። አሁን ላይ ዳግም ወደ ቤታቸው ከመጣ ጊዜ ጀምሮ ከናሆም ጋራ ያለው ግንኙነት እጅግ በጣም ደስ የማይል ሁኔታ ላይ ነው ያለው። ምክንያቱም ደግሞ ኤሚ ከመሀላቸው ላይ ያለች፣ በተለያየ መንገድ ላይ ኤሚ እየፈለገችው የመጣች የመሰለችውን ግን ወንድሟ ነው። እሷ ግን አላወቀችም። ዳግም ማን ነው የጓደኛዋ የእናቷ የጓደኛ ልጅ እንደሆነ አድርጋ የምታቀው እንዲሁም እናቱ የሞተችበት እንደሆነ የምታውቀው ኤሚ አሁን ላይ ልቧ አሻፍዶዳታል። ይሄ ማለት ደግሞ ኤሚ ከዚህ በኋላ ለሱ ያላትን ስሜት እና ለሱ ያላትን ነገር በግልጽ ለማሳየት እስከ ሻወር ወስዳ ራቁቷን እስከ መውጣት ድረስ ደርሳለች ማለት ነው። የሚገርመው ነገር ዳግም በዚህ ነገሯ ተደስቷል። ምክንያቱም እናቷ ግልጹን ነገር እንድትናገር ልጇ እንደሆነ እና ለሁሉም ሰው በይፋ እንድትናገር ይፈልጋል። ካላት ድርሻም ሆነ ካላት የቤት መጠን ከሁሉም ነገር ተካፋይ ለመሆን እንዲሁም ደግሞ ከልጆቿ ጋር አንድ አይነት ተመሳስሎ ለመኖር ፍላጎት አለው ማለት ነው። ዳግም በአሁኑ ሰዓት ላይ የሚፈልገው ገንዘብ፣ ሀብት፣ ንብረት አይደለም። የእናትነት ፍቅሯን ከእናቱ ጋር አብሮ ከቤተሰብ ጋር ማዕድ መቋደስ፣ ይህንን ነገር ይፈልጋል። እናትየዋ ግን ትናንትና የደበቀችው ያስቀመጠችው አባቷ ጋር ብዙ ነገሮችን እሱም አልፎ የመጣ ልጅ ስለሆነ ዛሬ ያንን ነገር ቤቷ፣ ኑሯ፣ ሕይወቷ ሁሉ የሚናጋ ስለመሰላት ለማንም ሰው ሳታሳይ ነገሮችን ሸፍና ለማለፍ እየሞከረች ነበረ። ከኑሐሚን ውጭ ይህንን ጉዳይ የሚያቅ ሌላ ማንም ሰው አልነበረም። ዳግምም ደግሞ ለዚህ ነበረ እጅግ በጣም እየተናደደባት ነበረ ሁልጊዜ እንደደበቅሽኝ ለምንድን ነው? ለሰው ሁሉ በይፋ አውጥተሽ ልጅሽ መሆንሽን ማትናገሪ ከሆነ ከኤሚ ጋር ያለኝን ግንኙነት አጠነክረዋለሁ እንግዲ ውስጥ በማለት ከእህቱ ጋራ እንግዲህ የሌለስ ነገር ውስጥ ሊገባ ነው ማለት ነው። እና አሁን በአሁኑ ሰዓት ላይ እንግዲህ ሚስቱን ወደ ቤቱ ይዟት ሊገባ ነው በሆዱ ልጁን ይዛለችና ከዚህ በኋላ የይቅርታ ልብ ኖሮት በይቅርታ ምሯት በይቅርታ ተሳስበው ወደ እሱ ቤት ወደ እሱ ህይወት ልትገባ በደግም ዳግም እየተስተካከለች ነው ማለት ነው። ይህ ማለት ደግሞ ወይዘሪት ዝናሽ እጅግ በጣም ተናዳ ነበረ። ቢሮ ድረስ ዳ ይህን በመሰለ በአማረ ቢሮ ላይ ምን ሁነህ ነው እንደዚህ ተከዘ ተቀመጥከው? በማለት ስትጠይቀው ነበር ልጇን በሰዓቱ ላይም ይሄ የሆነው ነገር ስለ አምራን እያሰበና እንደሆነና አምራን ደግሞ በአሁኑ ሰዓት ላይ እጅግ በጣም እንደምታስፈልገው ይህንን ወንበር አምራን ድሮ እንደዚህ ተንፈላሸሸ ህይወት ላይ ተቀምጦ እንዲሰራ ወይም ደግሞ ብዙ ነው ምኞት እና ህልም እንደነበራቸው እያስታወሰ ለእናቱ እየነገራት፣ አሁን ላይ ግን እናንተ ብትፈቅዱም ባትፈቅዱም በግዴ በግዳችሁ ከምጥቼ ቤት ውስጥ አስቀምጣታለሁ በማለት እንግዲህ ለወይዘሮ ዝናሽ ለእናቱ አስረግጦ ተናግሯል ማለት ነው። እናቱም ይህንን የምታደርግ ከሆነ ይህንን ቢሮ አትነቃ አትረግጣትም ወይም ደግሞ እዚህ ቢሮ ላይ አትቀመጥም በማለት ደጋግማ ደጋግማ ማስጠንቀቂያ የመሰለ ንግግሮችን ስትጥልበት ነበረ። እንግዲህ የዳግም መምጣት እንዲሁም ደግሞ የዝናሽ መረበሽ በአሁኑ ሰዓት ደግሞ የኑሐሚንን አባት እያመላለሰ ወደ ሆስፒታል ወደዚህም ወደዛም በማለቱ እጅግ በጣም የምትናደድበት በባለቤቷ ላይ አሁን ብዙ ነገሮች ምስቅልቅል እያሉ የመጡ ይመስላሉ። ቤቱ እየተተራመሰ ነው። ግማሹ በዛ ተደብቋል፣ ግማሹ በዚህ ተደብቋል። ሁሉም አንድ አይነት ስሜትና ሀሳብ የሌላቸው ሁሉም ነገር እየተጋጨባቸው የመጣ ይመስላል። በአሁኑ ሰዓት ላይ ሁሉም ነገር ምንም መስሎ የማይታየው አቶ ላይኩን ብቻ ነው። አቶ ላይኩን ለሁሉም ነገር መንገድ፣ ሁሉም ነገር አበጅ ነው ኤርሚያስ እንግዲህ በአሁኑ ሰዓት ላይ ኑሐሚንን ሲያያት እንደ አዲስ ፍቅሩ እያገረሸበት ነው። ትናንትናን ተጸጽቷል። ትናንትናን የበደላትን ነገር ሁሉ ይቅርታ ለመጠየቅ እንዲሁም ደግሞ ላደረገባት የሞራል ጉዳት ሁሉ ሊክሳት ይፈልጋል። አሁን ሰዓት ላይ ኑሐሚን ዝግጁ አይደለችም። ኑሐሚን ግን ለማስወረድ እንኳን አስብ አይደለም። ብዙ ነገር ለማድረግ የሞከረችን ብትሆንም ግን ማስወረዱን እንኳን ለራሱ አይደለም ለማንም ሰው መናገር አትፈልግም። ምክንያቱም ደግሞ ልጁን ከመግደል ይልቅ ራሷን መግደል ነበር ያሰበችው። መድኃኒቱንም ስትቅም ማለት ነው። በዛ ሰዓት ላይ እንግዲህ እንደ መልአክ የመጣላት ዳግም ነበረ። ዳግም በህይወቷ ላይ መጦ ባያተርፋት ነበረ፣ በፍጹም ነገሮቹ ሁሉ ይበላሹ ነበረ። ልጇንም ታጣ ነበረ። እሷም ደግሞ እንግዲህ በሞትና በህይወት መካከል ትሆን ነበረ። ከሁለቱም ላይ ሳትሆን ዳግም መጦ ከእጇ ያስጣላት መድኃኒት አሁን ላይ ህይወት ዘርቶባታል እሷ ላይ አሁን ላይ ልጇን ተወደዋለች። ለልጄ ላንተ ስል እንኳን እንኳን አልሞት ማለት ሆዷን እየነካካች እጅግ በጣም ደስ በሚል ሁኔታ ልጁን እየተንከባከበች ትገኛለች ማለት ነው። ኤርሚያስን ታፈቅረው ተወደው ነበረ። ለዛ ነበረ ራሷን አሳልፋ የሰጠችው። አሁን ላይ ግን ኤርሚያስ ባደረገባት በእሷ ላይ በሰራባት ግፍና በደል የተነሳ ኤርሚያስን አንቅራይ ተፋች ትመስላለች። ግን እሱ ተጸጽቷል። ትናንትና ላደረገው ነገር ሁሉ ይቅርታ እየጠየቃት በደሉን እንግዲህ በፍቅር ሊከሳት እያሰበ ይገኛል። እሷስ ምን እያሰበች ይሆን? ውስጧ ምን እንዳሰበች ባይታወቅም ከላይ ለይ ከምትናገረው ንግግር አንጻር እጅግ በጣም አስጸያፊ ነገሮችን እያለችው ትገኛለች ማለት ነው። አሁን ላይ ዳግም የሚባለው እየቀረባት የመጣ ይመስላል። በዛ ደግሞ ኤርሚያስ እየተንተከተከ ነው ያለው። ምክንያቱም ኤርሚያስ የደግምና የኑሐሚን ግንኙነት አልተመቸውም። ከሚስቴ ጋር ምን ትሰራለህ አንተ በማለት እንግዲህ ኤርሚያስ እና ዳግም ሲያያዙ አይተናቸዋል። ሁለታቸውም ለጸብ ተጋብዘው ነበረ። ምክንያቱም ዳግም ለኑሐሚን የተለየ ስሜት ያደረበት ይመስላል። እሷ እንዳረገዘች እና እራሷን ልታጠፋ እንደነበረ እያወቀ እንኳን ይቺ ልጅ ምንድን ነው? በጣም ታሳሳለች። እንዴት ነው የምታምረው? በማለት ብቻውን ሲያወራ ነበረ ዳግም። አሁን ላይ ደግሞ ዳግም በድጋሚ ስላገኛትና እንዲሁም ደግሞ ከተቀመጠችበት ቦታ ሄዶ ስሜቱን ለመናገር ሲሞክር ነበረ። ኤርሚያስ ከኋላቸው መጦ ዱላ ቀረሽ ጸብ እየተጣሉ ነበረ ማለት ነው። በመካከላቸው ገብታ ገላጋይ ሆናለች። ምን ይፈጠር ይሆን? ኑሐሚንም ከመሀል እነሱ ሲጣሉ ኑሐሚን እንግዲህ መሀል ላይ ሆና ገላጋይ እንደነበረች እያየናት ነበረ ፊልሙ የተጠናቀቀው። እናንተ በኑሐሚን ቦታ ብትሆኑ ምን ታደርጋላችሁ? በዚህ ሰዓት ላይ ኑሐሚን እርጉዝ ናት፣ ተከድታለች በሷ ላይ ሌላ ሴት ተደርቦባታል። በጣም ብዙ መከራ አይታለች። በአባቷ ትልቅ ቦታ እና ትልቅ ሕልም እንደነበራት የሚያውቀው አባቷ አንገቱን ዝቅ አስደርጋለች። በሰው ፊት ብዙ መከራ እና ችግሮችን ተቀበለች፣ ተሰደበች፣ ብዙ ተባለች። አንቺ ዲቃላ ምናምን እየተባለች ተሰድባለች። ብዙ መከራዎችን አይታ እዚህ የደረሰችውን ኑሐሚን በስተ መጨረሻ ሰዓት ላይ እንግዲህ ለአባቷ ባደረገላት በውለታታላ። እንዲሁም በየዋህነት ታላ አሁን ሰዓት ላይ ኑሐሚን እርጉዝ ናት። ይሄ ያረገዘችው ልጅ አባትየው ቢያፈቅራትም እንኳን በሌሎች ሴቶች ላይ እየበደለው ብዙ በደሎች አሉና ከዛ ከዛ አንጻር አሁን ላይ ያንን ሁሉ አስባ ይቅርታ ታድርግለት ወይስ አታድርግለት የሚለውን እንግዲህ ለእናንተ ትቻለሁ። እጅግ በጣም ከባድ ውሳኔ ይጠብቃታል ማለት ነው።